እሷ ከሄደች በኋላ እሱ ከሄደ እሱ ከአንቺ ቤት ሄዶ እሷ ጋር ከሆነ በኋላ ኦኬ፣ እሷ ጋር መኖር ከጀመረ በኋላ አንቺ እና እሱ ታወሩ ነበረ። አንቺ ስልኩን ራሱ ቆንጌ ስልኩን እንኳን ላወራው ማለት ነው። አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግሶም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው። ቲክቶክ ላይ አሜን አማንን አንቺን ያሳዝ አማንን እና ከሱ የወለደችውን ሴት ፖስት አድርጋ ባየች ሰዓት ሄድሽ እና በኢንቦክስ ለሩት ሩት ነው ስሟ፣ ለሩት በኢንቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ? አልሻት። አዎ ባሌ ነው ህጋዊ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ፣ እንዴት ነው አንቺን መቼ? መቼ? አልሻት። ከዛ በቃ ጉዳዩ ይኸው ካላመሽ ብላ የጥ ጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ? አውርቼው አላቀም። ከዛ እኔ ማለት ነው እሱ ነገር የሚያልጉሽ እሷን ሚስትየውን። ከዛም በኋላ አንቺ ተጻ ሸፈቅ ያለሽ

የቤት ምን ብዬሽ ነው የማደርገው? ሄዶ ትቶ እየሄዷል ትቶ ምን ብለሽ ነው ቦይስ የምታደረግልያቄ? አልኳላ አንዴ ጠብቂ አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግሶም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሹ ቲክቶክ ላይ አሜ አማንን ን አማንን እና የወል ከሱ የወለደችው ሴት ፖስት አድርገ ባየች ሰዓት ሄድሽ እና በኢንቦክስ ለሩት ሩት ነው ስሟ። ለሩት በኢምቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ አልሻት? አዎ ባሌ ነው እጋይ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ እንዴት ነው አንቺን፣ መቼ መቼ? አለች አልሻት። ከዛ በቃ ጉዳዩ ይኸው ካላመሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ

ቁጥር ከታ መጣች። በቲክቶክ ነበር የተጻጻፋች። ቁጥር ከታ መጣች። በቲክቶክ አይደለም በዋትሳፕ ነው የመጣችው። በአካል ራሱ አገኘኋት። አላም ብዬ ትዋሽ አደሽ ምናምን ስላት፣ በአካል ራሱ አገኘኋት። እኔም ደብቅሽ ነገር ነው። በአካል እንዴት እንዳገኘሽ አክስቴፕ ንገሪኝ፣ ነ እያደከምሽኝ ነው። በኢንቦክስ ተፋፋችሁ አለቃልሽኝ። ከዛ መቼ ተቀጣጠራችሁ? ሀቢባ በውስጥ እንዳወራኋት አላም ስላት እንገናኛልኳት። የእሱ ልጅቷን እያስለቀሰች የእሱ ልጅ ነው አለችኝ። የእሱ ልጅ ናት አለችኝ። በጋዬ ፈቅደንና ወደን የተዋደርነው ሆኖ አለችኝ። እኔ አላመሽም። ስራ መጣች ነይ ብዬ ጠራዋትና መጣች። ስታሳጊ ወረቀቱ እንደዛ ነው እና አዎ። ከዛ እሱ ተኝቶ ነበረ። ከዛ በቃ እኔን ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔን እኔ ፊቴን ላለማየት ፊቴን ሞልቶ ማለት ነው ላለማየት። በቃ እኔ መሸ እንኳን እንደዚህ ነው ብሎ የማስረዳት ነገር አላለ እንደዛ ብሎ ራሱ ነበር እቅድ የሚኖረኝ ግን አርግጃለሁ እናቴ ቤት ነው የምሄደው አባቴ ቤት ነው የምገባው ምን ገብች የት ነኝ ነው የምለው ቤተሰብ ብዬ ጸጣርኩኝ እርግዝማ ወደኋላ ተመለሽ አሁንም እርግዝ አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ አደ አንቺ ስታውቂ እሱ ውጪ በውጪ ልጅ በውለድ ስታውቂ፣ የስንት ወር እርጉዝ ነበርሽ? እኔ የሁለት ወር እርጉዝ ነበር። የሁለት ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን ሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው። ፎቶ የላኩለት እንደቀረ፣ የሬዲ እንደቀረ ወዲያውኑ፣ ፎቶ አንስቼ፣ ፎቶ ያነሳሁት ራሱ አለ የላኩለት ማለት ነው። ምንድነው ፎቶ ያነሳሽው? ኢስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው? ሌላ ሽለት የሁለት ወር አንድ ወር ከምንም አልፎ ጠብቀን በሁለተኛ ወር ልይዝ ማለት ነው። በቃ ስንኪደት እሱ የት ነበር? አንድ ቤት እንድትኖሩት ፎቶ ቤት አንድ ቤት ሆነን ሌላኩለት ከዛ ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። እኔ እዚህ ቦታ ስላለው ቶቶ ሄደው ማለት ጠይቅሽ እና በኋላ አስተያየሽ ይመስለኛል የሚለው በኋላ ትሰጥናለሽ። እኔ ጠይቅሽ አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆኑሽን ፎቶ አንስተሽ ስትልኪለት አማን ምን አለ ኦልሬዲ ምን መለሰ? ፎቶን እንዳየ አስወርጁ ነው ያለ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አክቲቭ ነበር አልሽ። ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ እሆናለሁ ቢያንስ ማህፀን በሽተኛ ራሱ ይሆናል። የሰው ልጅ እንዴት ነው ሶስተኛ ነፍሰ ማጣፈው አልኩ። እነቤትን ካላስወረድሽ በቃ ለሊት ተነስቶ ማለት ነው በቃ እኔ ነው እንደሚያወረድ አስወርድ መዳኒቱ ይሄ ላክልኝ፣ መዳኒት ማለት ነው የሶስተኛው ነው አላስወርድም ብዬ ማለት ነው። መዳኒቱ እኔው አምጭቻ ብሎ ማለት ነው። አላስወርድ ማ በቃ ሶስተኛ ጊዜ እንዴት ነው የማስወርድ ነው እኔስ ምንድን ነኝ ማን ነኝ የሚለውን ማለት ነው። እኔ ለአንቺ አይደለም አንቺ ለአንተ እንችቺ ያለ ሰው ላይ አያምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉም ነገር እውነቱን የሚያወጣው። እና ይሄ ውሃ ጠጪ እርጉስ ስለሆንሽ በጣም ያደርጋሉ እንዳወቀ አስወርጅ ስሽ አንቺን ከዚህ በኋላ ካስወረድ ከሞት አለው ስለዚህ አላስወርድም ስትዩ ምክንያቱም ሱቅን ከፍታለን ብሎኛ ሱቅን ከፍታለን ብሎኛል ትልቅ ሰጥቶኛል በቃ ብንወጣም እኮ እኔንና የአንተን ገንዘብ አንድ ላይ አጋይተን ሱቁን ከፍታለን ብለሄለ ሱቁን እየሰራ ብቼን አሳድጋለሁ አላስወርድም አልኩት በቃ ሱቃችንን እየሰራ ሱቁን ከፍታለን ብሎኛል መለሰ ቢረግ ቢረገዝም ለምን አስወ ጋር ነው ሱቅ እንከፍታለን እና ለአንተ እኮ አያስብም፣ ለልጃችን አያስብም። እየሰራን እንቀየራለን፣ አንተም ስትሰራለህ፣ እኔም እሰራለሁ። ለምን አስወርዳለሁ ነው ያልኩት። አቡ ሶስተኛውን አስወርጅ ሲለኝ ማለት ነው። ሶስተኛውን አስወርጅ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባለ ማለት ነው። በቃ ሱቅ እንከፍታለን፣ ለምን አስወርዳለሁ። በቃ ባለን ገንዘብ ሱቅ እንከፍታለን፣ እኔ እናንተ እንደማንኛውም ሰው እንኖራለን፣ ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጄን እወልዳለሁ አልኩት። ምንመለሰምናለስነ ካላስወረድሽ ሞቴ ነው ካለ ሞቴ ካላስወረድሽ፣ በ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ልንገርሽ? በቃ የሆነ አመፀኛ በቃ እንዴት ተንበርክኬ ማለት ነው እኔ የመጀመሪያ ልጅን ያላባት ያሳደግኳት፣ ይሄኛውን ልጄንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ያልኩት አብሮ ሳልሰማ በፊት ማለት ነው ተንበርክኬ ማለት ነው። ሴት ልጅ እንበርካ ትለምናለን። ተንበርክኬ የለመንኩት እመቤቴን በቃ ያላባት ማሳደግ አልችልም። የመጀመሪያ ልጅ ያላባት ያሳደግኩት በጣም ብዙ መስዋዕትነት፣ ውጣውረድ ከፍ እያለው ይህንን ግን ነግር ይህ ነው ያላባት አላሳድግም እኔ አልችልም ብየዋለሁ ማለት ነው።

እሷ ልትነግርሽ ትችላለች። በዚህ አራት ወር ተቀምጣለች ሲለኝ አራተኛ ወር ነው እሷ ትንገሪች። እኔ ጠዋት ማታ እሱ እነሱ እየሰደሩ ጠዋት ማታ ነው መለሰ። እናት የለኝም እዚህ ሀገር እህት የለኝም። የሆድን እንኳን የምታማክሪው ሰው የለማ። በቃ ሁሉ ምችላሽ አልቅሰሽ ነው የምታሳድጊው

በቃ እኔ ነብሰ ጡር ነኝ። ከዛ ነው ዲህ መሳደብ ጀመር በላይፍ በገባኝ ቁጥር በላይፎን ስከፍት ስለ እኔ ነው የሚወራው። ላይፎን ስከፍት ኢቨን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ፣ የሰማቸው ሰው አለ። ምን ትለዋል? ለምን መድኃኒቱን አልሰጠሃትም እንዴ? መድኃኒቱን ለምንድን ያልሰጠሃት? እምቢ አለችኝ። እመቤቴን የው፣ እመቤቴን እኔ የሰው ምስክር አለኝ። ሀቢባ፣ ለምን አልሰጠሃትም መድኃኒቱን ስትለው እምቢ ያለችኝ እቃ ነበረ መቁረጥ እናመጣ ትለዋለች እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው ኢብን እዚህ ደረጃ ድረስ የምታወራ የሚያወሩ ሰዎች ናቸው። አቢባ ይህንል እኔን የሚጎዱኝ ከሆነ ይህንል ምናቸው ነው የሚያሰቃዩ ምናረካቸው አቢባ ምናቸውን ነካው? እኔ ለመለወጥ ቤተሰብን ለመቀየር የወጣሁት ስትል እንጂ እንደዚህ አይነት ነገር ይፈጸምብናል ይፈጸምብኛል ብዬ ብዙ ብዙ ተስፋ ነው የሚሰጠኝ ሱቅ እንከፍተን በቃ እንኖራለን ነው የሚለው። በዚህ ልክ እንዴት ነው ሰውን እንት ልክ ምች እስቲ አንቺ ብቻ ነገሪ እ አንድ ቤት ማለየምጠራጠር ራሱ ማለት ነው ይበት ለምን መድሀኒት አልሰጠሀትም ነው ሄሊናዬ የተነካው ማለት ነው። ሃይምሮ የተነካው ነው። ለምን መድኃኒቱን አልሰጠሃት? እንዲህ ያለች ናና። ቢባኑ መቤት ምስክሬ ናት። ከዚህ በቀደም እለት ማለት ነው ከአንድ እኔ እንጃ ብቻ ምን እንዳሰቡ አላቅም። ሲሄድ በቃ እኔ ትቶኝ ሲሄድ መልሽ ማስወርድ መስሎት ይሆን ድጋሜን አላቅም። ብቻ ኢቪን ምን እንዳሰቡ አላቅም። እኔ ግን ሰዎቹ እግዚአብሔር ስጣቸው ፍቅር ዲዛይን፣ አንድ ቀን ሳያስቀይምን አንድ ቀን ሳርራ፣ አንድ ቀን ሳልጠማ፣ አንድ ቀን ያማረኝን ነገር ሳላጣ እነሱ ተንከባክሉን እያኖሩ እንዳሉት ማለት ነው በቃ ግን እኔ ከዚህም በላይ እስከ መቼ ነው ሸክሞኝ እነሱ ላይ መኖረው? እሷ ለብቻ አይዞሽ እሱ ለብቻ አይዞሽ እያሉ ማለት ነው። አሁን ደግሞ እየደከመች ነው የምትሄጂው። ስራ እንኳን መስራት አቅሙ አይኖርሽም። እዚህ ሀገር ለመውለድ ምን እንደሚያስፈልግ ታውቂያለሽ? ፎረስ እሱ እኔ በቃ ህዝብ እንዲዳኘኝ ነው የምፈልገው። ሀቢባ ጋለንን እራሱ መስዶን ይሄገው አንድ ነገር እንኳን ለሚ ማለት ነው። በቃ እንዴት እንዲልንገርሽ እመቤትን የሴትን ግን በዚህ ልክ ስትጎዳ በዚህ ልክ እንዲህ ሲያሰቃዩ አይቻላቅም። ወንድ በተለይ እናት ያለው እንደዚህ ሲያደረግ አይቻላቅም። አንድ ቀንም አለን አንድ ቀን እንደ ሰው አንድ ቀን የሰው ሰው ድምፄ ሰምቶ አያውቅም። አንድ ቀን ስራዬን ከመስራት ውጭ ቤቴ ከመግባት ውጭ አንድ ነገር ማለት ነው። ከሰው ጋር እኮ ግንኙነት የለ፣ በቃ አንድ ቤት ምትኖር ልክ በቃ እኛ ጠዋት ተነስተው ቁስን በላለ ወደ ስራዬ ነው በቃ ከዛ ምሳ ሰዓትም ምሳ ከተበላ ወደ ስራ ማታ ነው የምገባው። ማታ በቃ እኔ አንድ ቀን ተጠራጥሬ አላቅም። እርጉዝ ነሽ የሰባት እርጉዝ ነሽ፣ እንደዚህ ብስጭት ማልቀስ ምናምን አይደለም ማለት ነው ሰራተኞቹ ሲቀጥር መኖሪያ የሚሰጥ አለ። ሰው ያኖራል። ዋው መኖሪያ ለሴቱ ለብቻ ነው። ሴቱ ክፍል ወንዱ መግባት አይችልም። ወንዱ ክፍል ሴቷ መግባት አይችልም። አሁን እኔ እዚህ ቤት አራተኛ ወሬ እየመጣ ነው። እኔ የወንዶች ክፍል ቤቱ ጋር ብ በጣም ጥብቅ ነው። እሷ ምንድን ነው የመጀመሪያ ጊዜ እንዳለችሽ ክላሳቸውን ልታጸዳ ስትገባ እሱ አርፍዶ ስለሚነሳ እዛ ነበረ እሷ ሁሉም የወጡ መስሏት ጽዳት ስለነበረች ቤተክላሳቸው ልታጠና ስትገባ እሱ ነበራ። ያው ትወደዋለች፣ ግን ህጉን ስለምታውቅ የዚህም ቤት ስራ ማስፈግዶ ምናምን እንዳት ማሪ እኔ ውጭው መነጋገር ይመስለኛል ስለምትወደው ህጉን እንትን አላለች። ከዛ በኋላ ግን ውጭ አርጋ እያዙ ነው ውጭ አርጋ እያዝን ነው ብላለች። ይሄንን ነው ግ ላ ኦኬ፣ ይሄን ትንገረኝ። ስትወቂ አብራችሁ ልታድሩ ስትወቱ ምን ብላችሁ ታስፈቅዳላችሁ? ከመስሪያ ቤት ሁለታችሁም ውጭ ስታድሩ ላይክ መስሪያ ቤቱ አይባንንም አይፈቀድም። በመስሪያ ቤታችሁ ህግ ሁለት ሰዎች ግንኙነት ውስጥ ሪሌሽንሽፕ ውስጥ እንዲገቡ ስለማይፈቀድ ሁለታችሁም አዳር አስፈቅዳችሁ ስትወቱ መስሪያ ቤቱ አይጠረጥርም? ወይስ ምን ነበር? እረፍት ይሰጥሻል? እረፍት አለው በወራንዲ ነው፣ እረፍት ነው፣ በወራንዲ ነው ብላችሁ ተወጡና ውጭ ነው የምትገናኙት። ውጭ እንገናኛለን። ስለዚህ ከዛ ውጭ ግን መስሪያ ቤቱ አብራችሁ የምትበሉት እኔና እሱ ከታወቀ ይፋ ከወጣ በኋላ ሶስተኛ ልጅ ካረገሽ በኋላ ነው ነው ይፋ ወጥቶ ነበር። እዚሁ እያለ ይፋ ወጣበት። እኔ አወጣው፣ ምክንያቱም ለሶስተኛ ጊዜ አሶርጁ ያለኝ ያስገደኝ ስላለ እኔ ግዴታ ምንድነው ማወቅ አለበት ሁሉም ሰው ነበር። እነዚህ የሚያማምሩ የልደት ስትቆርሱ ምናምን ስትረጩ ምናምን ሰው ያውቃል እወድሻለሁ እንደሚለኝ። ያው ሰው ወደኛል ማለት አልችልም፣ ምን የወደዋለው ይችላለሁ እንጂ ማለት ነው። ከዚ አንፃር ታወቀ በቃ እኛም ሱቃችንን ከፍተን የራሳችንን ህይወት እንኖራለን ተባብለን በቃ ጨርሰናል። ወተን የራሳችንን ህይወት ለመኖር ለመመስረት ማለት ነው። ምክንያቱም ወረቀቴንም አሰርቻለሁ ጨርሻለሁ። ስለዚህ ጨርሰናል በዛ ማለት ነው። ስለዚህ ድርጅቱ ፈቀደላችሁ ማለት ነው፣ አንድ ላይ አብራችሁ በፍቅረኝነት መሆናችሁ፣ አልተባረራችሁም ምክንያቱም ስራችንን በአግባብ እንሰራለን። በቃ ምክንያቱም ልንወጣ ነው፣ ልንወጣ ስለሆነ ጋብቻ ወረቀት ልንፈርም ስለሆነ በስነስርዓት ተጋብተን ለመኖር ስላሰብን ሱቅም መክፈት ስለፈለግን ባለን ብር በዛ በቃ ደምድ እንፈላልኛ ማለት ነው። ብንወጣን በቃ ሱቃችንን እንሰራለን፣ የራሳችንን ህይወት እንኖራለን የሚለውን ማለት ነው። በዛ ይጨረስ ነው። ያንን ብር ያጠራቀሙ ሱቅ እንከፍታለን በሚለው ነው። በቃ ሱቅ እንከፍታለን የራሳችንን ህይወት እንኖራለን የሚለውን ማለት ነው። ያ ስለዚህ ፍቅር ዲዛይን በጣም በእውነት በጣም የተባረከ ሰው ነው። አንድ ቀን አውጥቶኛ ቅም አሁ አንድ ቀን አጣሮች አንድ ቀን ስለ ማከባርበት ቀን ይበልጣል። ፍቅር ዲዛይን በጣም መልካም ሰው ነው። አንደኛ እናንተ ሁለት ሰራተኞቹ ሪሌሽንሺፕ ውስጥ ገብታችሁ ይሄንን አውቆ አላባረራችሁም። እንደገና እሱ ለሶስት ሁለት ያስወርዶች ለሶስተኛ ጊዜ ያስረግዶች ክዶሽ፣ አስር ሺ ድርሃም ሽበርቶ ሲጠፋ እንኳን ፍቅር ዲዛይን አውጥቶ አልጣለሽም። አርግዘሽ እንኳን እርጉዝ ሆነሽ መስራት ባትቺ እንኳን እስቲል ከነርግዝናሽ ተቀብሎ እስቲል እያሰራሽ እያኖረሽ ያለው ፍቅር ዲዛይን ስለሆነ እኛ ፍቅር ዲዛይንን እናመሰል። እግዜው ኧረ! ምን ጉድ ነው ዘንድሮ? እናንተ ምንድን ነው ዶባ የገባው ጉድ? ባል መቀማማት፣ ብር መቀማ፣ ምንድን ነው ጉዱ? አሁን እቺ አሜን የምትባለጅ አስቡት፣ የስንት ሰው እንባ እንዳለባት፣ ስንት ሰው ስንት ሰው እንትን እንደበደለች ስንት ሰው ባሏም ደላላ ነው እሷም ደላላ ናት፣ አስቡት እኔ ልጅ እንትን እኔን ትላለች። ደግሞ የእኔ ባል ስሜን አጥሩልኝ፣ እኔ ለባሌ መጀመሪያ ነኝ፣ ባሌ ምንም የባሌ ደግሞ በቪዲዮ አይወጣም፣ በቪዲዮ አይወጣም ትላለች። እና ባካችሁ የሰው ባል የምትቀሙ ሴቶች ረ ተረጋጉ፣ እግዚአብሔርን ጥሩ። አይደለም የሰው ባል የምትቀሙ ሴቶች፣ የሰው ሚስት ሚስት የምትቀሙ ወንዶች ረ ተረጋጉ፣ ተው። እንዴ ምን ጉድ ነው? ያችንም አስረግዞ ሁለት ጊዜ እንደውም አውጭ ብሏታልኛ አስወጡታለች። አሁን ይህ ሶስተኛ ነው እንግዲህ የሰባት ወር እርጉዝ ናት። እንዴ ይችንም አስወልዶ ሌላ ደግሞ ሰላም የምትባል ልጅ እኔ የመጀመሪያው ነኝ ብላ መጣች። ምን ጉድ ነው? ምንድን ነው ታሪክ? ምን ታሪክ ነው እንደው? ኧረ ኧረ ተረጋጉ፣ ተው። ውይ ወንዶችማ፣ ውይ እንዴ እኔ ማቀው እምናውቀው እንግዲህ አብዛኞቻችን ወንድ ልጅ ጥሮ ግሮ ጥሮ ግሮ ቤቱን ሲያሟላ ሲያስተዳድር ነው። የአሁኖቹ ወንዶች ደግሞ የሚጠብቁት ከሴት ምን አላት፣ በቃ ሴቷን። እንዴ በስመ አብ በስመ አብ፣ ኧረ ወንዶች ኧረ ወንዶች ኧረ ተረጋጉ፣ ተዉ ተው፣ ጥሩ አይደለም። እግዚአብሔርን ሴት ልጅ አሁን ሄ ሴት ልጅ ወልዷል። እንግዲህ ነገ የእሱን ልጅ እንዴት ነው አሁን ምን እንደሚገጥማት አያውቅም። ስለዚህ ተጉ ተረጋጉ፣ ጥሩ ሰው ሁኑ። እባካቸው ራሳችሁን አረጋጉ፣ ራሳችሁን ተቆጣጠሩ፣ ስሩ፣ ተለወጡ። እስኪ ባንጋሊዎችን፣ ፊሊጵኒዎችን ምንድን ነው ይሄ ህንዶችን እዩዋቸው እስኪ እንዴት እንደሚሰሩ ወንዶቹ። ፀሐይ አይሉ ብርድ አይሉ፣ በቃ አንድና አንድ አላማቸው ገንዘብ ማግኘት ነው። በቃ የእኛዎቹ ደግሞ የስራ ምርጫ ስታማርጡ ሴት ስታማርጡ ልክ አሪፍ አድርጎ እንደሚያስተዳድር ሁላ ገንዘብ ያላትን ስታሯሩጡ እንዲሁ እንደሮጣችሁ ትቀራላችሁ። አሁን ይሄ ልጅ አሁን ስንቱን ሴት እንዳተረማመሰው ዱባይ ላይ ሌላም ይኖራል እንግዲህ። አሁን ሀቢባ ጋር በቪዲዮ ከወጣ ጉድ ነው። ሌላም ይኖራል፣ ሌላም ይኖራል። ደግሞ ሴትየዋም ትልቅ ናት፣ እንደው በድሜ እኔ ደግሞ ሴቶች ለሴቶች ነው በእድሜ የሚያንሳችሁን ወንድ ለምንድን ነው የምታፈቅሩት? ምን ጉድ ነው? በእድሜ ያንሳችኋል አይደል? በእድሜሽ እንኳን በእድሜሽ እኩያሽ እኩያሽ ከሆነ እሱ አስፈላጊ አይደለም። ቢያንስ ከአንቺ እንደ አራት አምስት፣ ከዛ በላይ እኔ እስከ ዘጠኝ ዓመት ባለው ቢበልጥ ብዬ ይላሉ። ወንድ ልጅ ወንድ ልጅ በእድሜ ከፍ ሲል ነው ጥሩ። ከሴት ልጅ ካነሰ ነገ ሴቶች እንደሚሄድ እወቂ። ምን አይነት ፈተና ነው የገባነው? ዘንድሮ ሴትዮዋ ትልቅ ናት። እድሜዋን አቃጥሉ፣ ገንዘቧን አቃጥሉ፣ በዛ ላይ በሞራሏ ስማአሙድ። መንፈስ ቅዱስ ልቦና ይስጣችሁ። እንደው እግዚአብሔርን ጥሩ አይደለም። ልቦና ይስጣችሁ። እቺ ደግሞ አሜን የምትባል በስማምረ። እንደው ሰው ሁላ በቃ ዓይን አውጥቷል። በቃ ዓይን ዓይን ዓይን ዓይን በቃ አታፍሩም። በቃ አያፍሩም። ጉድ ነው ዘንድሮ፣ የመጣብን ምን ጉድ ነው። ለማንኛውም ውዶቼ ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ምን ጉድ ነው፣ ጉድ ነው በቃ። ምን እናደርጋለን? ፈተና እኮ ነው። ለማንኛውም ላይክሸር ሰብስክራይብ እያደረጋችሁ አበረታቱኝ። ሴቶች ተጠንቀቁ፣ አትዝረክረኩ። ከማይሆናችሁ ወንድ ጋር አትውለዱ፣ ከማይሆናችሁ ወንድ ጋር አትሆኑ። በቃ አይሆናችሁም። የእናንተን የራሱን ሕይወት ሳያሻሽል የእናንተን ህይወት ሊያሻሽልላችሁ አይችልም። ስለዚህ ብትረጋጉ ጥሩ ነው። ለማንኛውም ውዶች ወዳችኋለሁ፣ አከብራችኋለሁ።